በእነዚህ በሶስት ምክንያቶች ነው ሰዎች የሚጠሏቸው። እሶስ ሰላም አለይኩም ወረህመቱላሂ ወበረካቱህ። ውድና የተወደዳችሁ የተከበራችሁ ቤተሰቦች ሰላም እንደት ናችሁልኝ? አላችሁልኝ ወይ? እኔ ያለሁኝ አልሐምዱሊላህ ሰላም ነኝ፣ እናንተም ሰላም ተወን ዘንድ አይዘወትር ምኞቴ ነው። እንግዲህ ዛሬም ትላላችሁ፣ አልሐምዱሊላህ። ባለፈው በፉፉዬ በፎቶ ፖስቱ ነበር የሰራሁት እና በቪዲዮ ሰራለሁ ስል ትናንት አልተመቸኝም ነበረ። ዛሬ ደግሞ አዲስ ነገር እንዳለ እንደዝሳይ ስጠብቀው ነበርና አልሐምዱሊላህ አላ ኩሊ ሃል ደስ ብሎኛል። ዛሬ ደስ ያለብኝ ሁለት ምክንያት አለ። አንደኛ ከእንቅልፌ ስነሳ የፉፉዬ አምስት ቁጥር መታየሁኝ፣ ሁለተኛ ይቱ ሰፈር ስገባ ፉፉዬ እንደዚህ ከእነ እናቱ ከሸጋ ረዱ ጋር ረዱ ጋር እንደዚህ ስቆ ሲበጣ ሳይ እንዴት ደስ አይለኝ ትላላችሁ አልሐምዱሊላሂ አላ ኩሊ ሐል። እንግዲህ ቤተሰቦች እየገባችሁ እየገባችሁ ሼር አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ሼር ዛሬም ይለያል ትላላችሁ፣ ይለያል፣ ይለያል። ይህን ሰሞኑማ በቃ እኛ ነን ትላላችሁ። በነገራችን ላይ የሰዎች ደስታ የማያስደስተው ሰይጣን ብቻ ነው እና በዚሁ አጋጣሚ እንኳን ደስ አላችሁ ትናንት ከትናንት ወደ አብርሃም እውነት ለመናገር ደረጀ ከሶስት ቀን ካላቀን በፊት ይመስለኛል ቲክቶክ ላይ ሲዘዋወር የሆነ ቪዲዮ አይቼ ነበረ። ጓደኝነት ማለት ምንድን ነው? ለእናንተ ነው ጥያቄው። ጓደኝነት ማለት ምንድን ነው? ጓደኛ ማለት ምንድን ነው ተብሎ የመለሰው መልስ አስገራሚ ነበር። የምር በጣም አስገራሚ መልስ ነበር ነበርና ያን ነገር ነው እኔ እኔ እኔ ያየሁት ያየሁት በቃ ፉአል ላይ ያየሁት አብርሃም ላይ ያየሁት መልስ በቃ ያን ነገር ነው እና እውነት ልብን አይቀይረው አብርሃም የተሻለ ስኬት የስኬት ማማ ላይ ያድርስህ የመልካምነትን ጥግ ነው ያሳየኸኝና ማለት ነው ለእናንተ ጓደኛ ማለት ምንም ማለት እንደሆነ እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ እንግዲህ ያው ፉፉዬ ዛሬ መጥቷል ማለት ነው አልሐምዱሊላ ዋናው ነገር ምንም ይሁን እሱ መምጣቱ ነው። ያው አንዳንድ ሰዎች ደግሞ ያው አንዳንድ ነገሮችን ሲያወሩ ነበርና አይ አልሐምዱሊላ ለኩል ይሃል። እኔ የምነግራችሁ ነገር ለሰዎች መጥፎ አትሆኑ በቻላችሁ ታቅም። ሰዎች የሚጠሉባቸው ሶስት ምክንያት አሉች አሉ። እነሱ ምክንያቱም ወደ መጨረሻ ላይ አስገባላችኋለሁ እና ዛሬ ደግሞ እንደምታዩት ያው ያበዴ ቪዲዮ ጠብቁ፣ በጣም ደስ የሚል ቪዲዮ ጠብቁ ማለት ነው እንደምትጠብቁ ተስፋ አደርጋለሁኝ። የእኔ ምርጥ እህቶች ያው ለቤቴ አዲስ የሆናችሁ ደግሞ ላይክ እና ሼር ሰብስክራይብ አድርጉ። 10000 መግባት እፈልጋለሁ። እስኪ 10000 አስገቡኝ። በቃ ከዚህ በኋላ 10000 ልግባና 10000 ማክበር ፈልጋለሁ፣ 10000 ማለት ነው። 10000 ስገባ ማክበር እፈልጋለሁ። ኬክ መቁረስ አምሮኛል። የፉፉዬ 150000 ሲገባ ደግሞ የኔ 10000 ይገባል ማለት ነው እስከዛ ድረስ 100 ሁንኦልሞስ 200 ብቻ የቀረኝ ቤተሰቦች10 ያስገብኝ እስኪ። እና ዛሬ ደስ ብሎኛለ እንግዲህ፣ አንዳንድ ሰዎችም የምር እኔእ የሰው ደስታ ስፔሻሊ የፉፉ እርገት ሳርቅጠሉ ነው የሚያሳስበው በቃ ሳርቀጠሉ የሚያስተናግደውንም ነገር እይታየ ስለሆነ አልሐምድላ። አይዟችሁ አላ ስተላ ከተበዳይ ጎን ነው ከተበዳይ ጎን ነው። እናንተ ብቻ ንጹህ ሆኑ እንጂ ማለት ነው። ሰዎች በሚሊዮን ውሸት ተሰብስበው ተጠቅለው ቢመጡ ሀቅ ሀቅነቷን ይዛ ወደኋላ ኋላ አትል ወደፊት አትል ብትመነምን እንጂ በውሸታሞች ተከባ ብትመነምን እንጂ ሀቅ ማለት ነው። ሀቅ ናት፣ አትበጠስም። የእውነት ንገራችሁ፣ አትበጠስም። ሀቅ ከሀቅነቷ አዘልም አዎ ያደክማል ለሰዎች ራሱ ማስረዳቱ በጣም ያደክማችኋል ግን ከኔ አላህ አለ ፈጣሪ ከኔ ጋር ነው ከተበዳው ጎን ነው አላህ መልስ ይሰጣል ኢንሻአላህ ብላችሁ ነገራችሁን ወደ አላህ ካስጠጋችሁ የእውነት ምንም ሩቅ አይሄድም እናንተ ብቻ እናንተ ብቻ ግንኙነታችሁ ከአላህ ጋር እና ከአላህ ጋር ከጌታችሁ እና ከጌታችሁ ጋር ነው እስካሁን ባለን ነገር በቻልነው አቅም በቻልነው አቅም ለሰዎች ለማስረዳት ሞክረናል። በመምከር መልኩ አስረድተናል። በጭቅጭቅ መልኩም እንዲሁም ደግሞ በጋጠ ወጥ ሆነ እኛን በማይገልጽ የእኛ ባህሪ ባልሆኑ የእኛ አስተዳደግ በማይመጠነንም ነገር ሂደ ሞክረናል እና አልሐምዱሊላህ አላ ኩሊ ሃል አሁን ቢሆን አላህ ሱብሐነሁ ወተዓላ ሀቁን እንዲያወጣለት እንፈልጋለን። መልስ እንዲያገኝ እንፈልጋለን። አላህ እንደ ሰው አይደለም አይቸኩልም አይቸኩልም በማስመሰል አይደለም ወጥቶ በመለፍለፍም አይደለም የተለያዩ ስራ በማሳየርም አይደለም ሀቅ ሀቅ ናት። የትም ማትሄድም ተደብቃቀርም ተደብቃ ተደብቅ ስለማቀር በቃ ረጋ ብሎ መጠበቅን የሚያክል ነገር የለም እንደዛ ነው እኔ የተማርኩት እንደዛ ነው ከማያቸውን ማንፃት ጊዜ መልስ ይሰጣል እንደ ሰው አይደለም አላህ ስብሃነሁ ወተዓላ አይቸኩልም አይረቅህም አይጠየፍም። ደፋችሁ እንደዛ ነው ተብሳ ካያበዛም እናንተ አንድ ስንዝር ስትቀርቡት አላህ ስብሀነው ተዐላ በጥፍ ይቀርባችኋል። በእንደዛ መልኩ ነው ፉፉዬን፣ ወንድሜን ግንኙነትን ከጌታ ጋር አድርግ ነው የምለው። ሁልጊዜ ግንኙነትን ከአላህ ጋር አድርግ እንሻላህ፣ አላህ መልስ ይሰጥሃል፣ በተሻለ ነገር በተሻለ ነገር። ስምህን አላህ ስብሀነው ተዐላ በተሻለ ነገር ይቀይረዋል ነው የምለው እና ሁላችሁም ለሰው ልጅ መጥፎ አተሰቡ የምር። ሁሉም ሚዲያ ላይ መጥቶ የሚሰራው የሚለፋው እኛ ሰው ሀገር ላይ እየተሰደድ ነው እንድንሰራ ነው እንድንለወጥ ነው። የሆኑ ፒፕሎችን በመስኮት የሚመጡት በሚዲያ ላይ የሚመጡት ማንኛቸውም ፍራት ፎርም ላይ የሚመጡት እንዲሰሩ ነው እንዲለወጡ ነው። ባልሆነ በሆነው እየተሰደቡ ባልሆነ ባልሆነው ዲስሬስፔክት እየተደረጉ አለስማቸው ስም እየተሰጠ እሱ ብቻ አይደለም እኮ ብዙዎቹ አለስማቸው ስም ተሰጥቷል እኮ። እኛ ስንት አመት ሙሉ ነው አለስማቸው ስም ተሰጥቶን፣ አብርሃምን እና ሩታ ስንት ነገር እንዳልናቸው፣ ግን ከሁሉም በላይ ናቸው። ሰዎች ሲገፉባችሁ፣ ሲገፏችሁ፣ አለስማቸው ስም ሲሰጧችሁ፣ ሲሰርቧችሁ፣ ሲያዋርዷችሁ፣ ሲያንጓጥጣችሁ አልሐምዱላ በሉ። ተማሩ፣ ከአብርሃም ተማሩ። ያኔ ስናንጓጥታቸው ስንገረፍጣቸው የነበር ነው አብርሃም እና ሮታ ምን ያክል ሰዎች ጋር እንድጠሉ ተደርጎ ነገር ግን አልሐምዱሊላ፣ የስኬት ማማን የተጎናጠፉት የስኬት ምንም ምቀኝነት የለባቸው። በዙሪያቸው ያሉት ሰዎች መስራትና መለወጥ አላማቸው ይሆኑ፣ ምንም የሰውን ስም የማያነሱ በራሳቸው የሚተማመኑ ምን ያክል ጨዋ ሰዎች እንደሆኑ ነው ያስተማሩን እና ሰው ይቀረናል። ሁለት መልካም ሄድ ገልጾ መጨረሻ ላይ ከዋል የሚለው ነገር ካለ ብሎን ቄካችንን እየበላን እየቆረጥን አዲስ ታይም፣ እንግዲህ አሁን እንግዲህ እንኳን ለመቶ ሺህ ሰው ደረሰ ሳይሆን መቶ ዶላር ሽልማትለ ፍዬ ይሄ ይገባሃል ለፍተሃል፣ ብዙ ጥረሃል፣ ምናምን ከዚህ በላይ ብዙ ምንጠብቅህ ምንኮራብህ አይነት ጓደኛ ወንድም፣ ከዛ በላይ ሆነ ማየት እንፈልጋለን። ምንም አይነት ነገሮች እንዲሰብሩ